ሳይፍዬ ዬ ከሰሞኑም አሁን የሰማኸው ይሄ ኬዝ እኛ የተከሰስንበት ጉዳይ በዚሁ በተመሳሳይ ነው። እኔ እንዳልኩህ አንድ ተራ መልክተኛ ነኝ ነው የሚለው። ፒጂ ላይ ብትገባ የቲክቶክ ወይም ሌላውን ቦታ ብትገባ እንደዛ ነው የሚለው። እኔ መልክተኛ ነው፣ ሰው ገንዘብ ይልክልኛል፣ ማድረስ ነው በቃ። ሌላ ምንም የሰራሁት እዚህ ሰው ፊት የሚያስቆመኝም የለም። በኋላ እናገረዋለሁ ዛሬ እዚህ መጥቼ ለምን እንደተቀመጥኩ ምንም የሚያሳበየኝ ነገር የለም። የሰው ገንዘብ ተራ ሰው ነኝ። ሰው በቃ መተላለፍ ፖስታ ቤት ነኝ። ምንድ ነው ሀሳብ ነው ያመነጨሁት ሀሳብ አመጣው እግዚአብሔር ደርቶኝ ግን፣ በዛ መስመር እነዚህ ሁሉ ምስኪኖች መታገዝ ቻሉ። አሁን ምንድን ነው ያጋጠመው ነገር? እኛ እና አባባ አገኘዋቸው ከዛ ገንዘብ ለአባባ አቀበልኳቸው ወደ ሀያ ሺ ብር አካባቢ። ከዛ በኋላ አባባ እንግዲህ ስልካቸውን፣ አካውንታቸውን አንተ እንዳልከው ፖስት አደረግን አብሮ። ያ ገንዘብ ለምን ያ አካውንትና ስልክ የሚቀመጠው? የኛ ሀያ ሺ ብር የዕለት ጉርስ ነው፣ ምቱ ነው። ቢገፋ አንድ ወር ምናምን ከዛ በላይ አያስኬዳቸውም። ታውቃለህ፣ አሁን ኑሮውም ምናምን እና ያ አካውንት ሲቀመጥ ሰው ያይና አስርም አምስትም ሲያደርግ ብዙ ሰዎች ህይወታቸው የተቀየረ አይቻሉ ሚሊዮንስ ይገባላቸዋል፣ ገንዘብ በጣም ገብተዋል። እና እኔ አብዛኛውን ሰው ስልክ አልሰጥም፣ የኔ ስልክ አልሰጥም። ለመሰለም አልሰጠው አመሰግናለሁ ምናምን ለማለት ብዙ ርቀት ነው የሚሄዱት። አንዴ ማር ልላክል፣ አንዴ ቅቤ፣ የማይሉት ነገር የለም ለአንተ። እና እሱን አልፈልገውም። እና በቻልኩት መጠን መራቅ ነው የምፈልገው ከነዛ ሰዎች። እንግዲህ ፖስት ሲደረግ በመሀል ባላደራው ነኝ ብሎ በስም ማለት ነው ብሎ አጭበርብሯቸዋል። አይ ቲንክ ባላደራው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ። ከመል አባባ እንግዲህ በዛ መሃል ነው አሁን የተለያየ ሀሳብ ሲያወሩ የነበሩት። ምንድን ነው አእምሯቸውም ያው አንዳንዴ ይብልክ ገንዘብ ተስፋ ነው እዚህ ምድር ላይ እንደምታውቀው መገልገያችን እስከሆነ ድረስ ተስፋ ነው አባባ። እኔ ያችን ያሽብር ሰጠዋቸው ትንሽ ተስፋ ከዛ ደግሞ ሰው ብዙ ብር አስገባላቸው። በጣም ትልቅ ተስፋ ገባክ። ከዛ ያተስፋቸውአለ ስልካቸው አለ ያተስፋ መልሶ ደግሞ ሲወሰድ አስበው። እኔ ጥያቄ ታዲያ አሁን ቪዲዮ ላይ ያቸዋለሁ። አንተ ከጅም እየወጣህን ያገኘቸው ከሀያ ሺህ ብር ሰጣቸው። ስልካቸውና አድራሻቸውን ተውክ። ከዛ በኋላ ሰውም ገንዘብ አዋጣላቸው። እዛ ላይ እንግዲህ ስልክ ተደውሎ የሆነ ሰው ሰው የሰበሰበላቸውን ገንዘብ ቀማቸው። ይሄ ግን እኮ ከባንክ ቤት በሚወጣ ማስረጃ ወይ ደግሞ በተደውለላቸው ስልክ አይታወቅም። ለምንሚወጥዋልኦልሬዲ ወጧል። አሁን እኔ ይፋ አርጌ ፎቶ ምናምን መለጠፍ አልፈልግም። ኦልሬዲ ወጦ አሁን ስልኬ ላይ አለ ፎቶ፣ የልጁ የበላው ሰው መረጃውም ሁሉም ነገር አለ፣ ወጧል። ታዲያ ለምን ለፖሊስ አታመለክትም? ወደዛ ሁነን አሁን ሳይፍ ፕሮግራም ወደ አንተ መጣው ምናምን ተሆነ ቀኑ አጠር ነገር አለ እና እንጂ አሁን ቀጥታ እሱን ወደ ህግ አቅርበን ይፋ ይደረጋል። ሚዲያ ላይ መጡ፣ ምንም የሚያወዛግብ ነገር አልነበረም። ጠርቷል እንዳየኸው፣ እኛም ሁለታችንም ቀርበን ምናምን ሁሉን ነገር ክሊር አድርገናል በቻልነው መጠን። ስለዚህ አሁን በዚህ ተነስቶ ባላደራው በቃኝ ደግነት፣ እኔ የተቸገረ ሰው ማገዜ ምን ተሰማውን እሱ በቃኝ ሲል የምር እኔ ሳይፉ አፋር ነበርኩኝ። ሰዓት እንደ አጋጣሚ በሄድኩበት ቀን ነው፣ ጠዋት ፖስት አድርግ ያለው መንገድ ላይ እየሄድኩ ማለት ነው አንድ ጀበሎ ያዘልሽ ፖስት አድርጌ ነው የሄድኩት፣ እና እዛ ገብቼ ኔትወርክ ያስቸግራል፣ ኔትወርክ ስልክ ስልክ ምናምን ያደዋውላል፣ የሆነ የሆነ በደንብ የማይከፍት ፖስት ለማድረግ የማይመች ራሴን መከላከል በማልችልበት ሁኔታ ነው ፖስት የተደረገው ያ ቪዲዮ። እና ጓደኞቼ ደውለው አስረዱ ጉዳዩ፣ ሁሉንም እንደዚህ እንደዚህ ነው እየተባለ እና ለእኔ አባባን አውቃቸዋለሁ ሜኒኝ የሰራውላቸው ከዛ ደግሞ ባለአደራው ይላሉ፣ ድብልቅልቅ ብለዋል ሀሳቡ ና አልተኛውም። ያን ሌሊት የምር ልቤ ተሰበረ። ሰፊ ማለት ሁኔታው ግልጽ አይደለም። እኔ እንኳን ሰውናው እንዴት ነው ማስረዳው? ራሱ ግራ ገባኝ። እንደ አጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበር፣ ረጅም ቪዲዮ ማለት ነው። ምንድ ነው ሶስቴ ምናምን። አሁን አንዳንዴ ስትቀርጽ መሀል መሀል ላይ የማይገቡት ልታወጣ ትችላል። ልክ እንደዚያ የቀረስኩት ቪዲዮ አለ። ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ ወጣው እስኪሄዱ፣ ከእኔ መኪና እስኪወጡ ድረስ አልሰጡም። አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኝም። ከዛ ምንድነው ሳቸው አንዴ ጀምረውታል፣ ሁኔታው እውነት መምሰል አለበት። ገባክ? የሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ? በቃ ውሸታም ሊባሉ ነው አባባ። ገባክ? ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቁም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ። ሰምተህ ከሆነ ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል፣ ከኔም ቀላ ይላል። አንገናኝም። በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን። እሱን እያዩ ነው አሉት። አሁን ይህ ሴት ደግሞ አንተነህ አሉ እና እንዳልኩ አው ያቺ ተስፋ ናት፣ ያቺ ገንዘብ የነጠቁት ተስፋ አባባል ትንሽዬ አእምሯቸው ላይ የሆነ ነገር ሳይፈጥር አይቀር። ይህንን ግምት ነው።